25 ዓመታትን ውብ፣ 25 እሁዶችን ከእናንተ ጋር አሳልፈዋል ታላቁ ሩጫ በኢትዮጵያ ዘንድሮ 25ኛ ዓመቱ ላይ ደርሷል። ኢትዮጵያን በኦሎምፒክና በዓለም ሻምፒዮና ካስጠሩ ጀግናዎች አትሌቶቻችን መካከል አንዷ ከሆነችው አትሌት መሰረት ደፋር ጋር አጠር ያለ ቆይታ የምናደርግ ነው የሚሆነው። ክብሯን ተመልካቾቻችን። መሰረት እጅግ አድርጌ አመሰግናለሁ። እስቲ እንደዚህ አይነት የጎዳና ላይ ውድድሮች በተለይ ደግሞ 25ኛ ዓመቱ ላይ ደርሷል ታላቁ ሩጫ በኢትዮጵያ በኢትዮጵያ አትሌቲክስ ውስጥ በመሰረት እይታ ምን አስተዋጽኦ አበርክቷል? እንግዲህ ዘንድሮ ታላቁ ሩጫ በኢትዮጵያ 25ኛ አመቱን በጣም በደመቀ ሁኔታ አከብሯል። ታላቁ ሩጫ እንግዲህ ከተጀመረ እስካሁን ብዙ አትሌቶች የፈሩበት አሁንም እየፈሩ ያለበት ውድድር ስለሆነ በአትሌቲክሱ ዘርፍ በጣም ትልቅ ጠቀሜታ ያለው ያለውና ብዙ ሕዝብን የሚያሰባስብ ብዙ ሰዎችን የሚያገናኝ በጣም ትልቅ በኢትዮጵያ ሳይሆን በዓለም ላይ ትልቁ ውድድር እየሆነ የሚገኝ ሩጫ ነው። ጥሩ እንግዲህ ኢትዮጵያ በተለይ በመካከለኛና በረዥም ርቀት በጣም ተዋ ውጤታማ ሆናለች እና ከዛ ኳያ ደግሞ በየአመቱ አዳዲስ አትሌቶች ሲያሸንፉ እንመለከታለን። ይህ ለአትሌቲክሱ እድገት ምን አስተዋጽኦ ያበረከታል? ረዥም አመት አትሌቲክሱ ላይ እንደቆየ አትሌት እንግዲህ እንደተመለከተ ነው፣ በየአመቱ አዳዲስ ልጆችን እናያለን። እነዚህም አዳዲስ ልጆች በዓለም ላይ በኦሎምፒክ በዓለም ሻምፒዮና የምናያቸውን ልጆች ያፈራ ውድድር ነው። ለምሳሌ ማሀሪ በዚህ ውድድር ላይ ካሸነፈ በኋላ ነው ወደ ዓለም አትሌቲክሱ የተቀላቀለው። እና ዛሬ የሚያሸንፉት በጣም ወጣት አትሌቶች ናቸው። ለወደፊት ኢትዮጵያን በትልቅ ደረጃ የሚያስጠሩ አትሌቶችን የሚያፈራ ውድድር ነው። ጥሩ። አሁን እየመራሽ የምትገኙ ተቋም የኢትዮጵያ አትሌቲክስ ፌዴሬሽንን ነው አትሌቲክሱን በበላይነት እንደሚመራ ተቋም ደግሞ እንደዚህ አይነት ውድድሮች እንዲበረታቱ ከማድረግ አኳያ የኢትዮጵያ አትሌቲክስ ፌዴሬሽን እቅዶቹ ምን ይመስላሉ? መሲ አው እንግዲህ በጣም ትልቁ ውድድር ነው። እንዲ አይነት ውድድር ግን በኢትዮጵያ ውስጥ በጣም መብዛት አለበት። ኢትዮጵያ ውስጥ ብዙ አትሌት አለ፣ ውድድሮች ግን በጣም ውስኖች ናቸው። እኛም እንደ ፌዴሬሽን እንዲ አይነት ውድድሮች ለመፍጠር ና ሌሎችም ውድድሮች ቢበዙ ና አትሌቶች የሚሮጡበት ህዝብም የሚሳተፍበት ውድድር ይሄ ብቻ ነው በቂ ብያ አላስብም። ቢጨምር ደግሞ የበለጠ ተሳታፊም ይኖራል ብዙ አትሌቶችንም ማፍራት ይቻላል። ምናልባት የመጨረሻ ጥያቄ ላድርገውና ኢትዮጵያን ከማስታወቅ አኳያ ምክንያቱም በጣም የቱሪዝም መስህቡ ከፍ እያለ መጥቷል። ታላቁ ሩጫ በኢትዮጵያ በርካታ የውጭ ሀገር ዜጎችን፣ አትሌቶችን፣ ኃላፊዎችን የስፖርቱን እየተመለከትንበት የምንገኘውና ኢትዮጵያን ከማስታወቅ አኳያ ምን አስተዋጽኦ አበርክቷል? ይሄ ደግሞ እንዲጠናከርስ ምን መሰራት አለበት ያለሽ እንግዲህ ይሄ ታላቁ ሩጫ በኢትዮጵያ የሀይሌ ሩጫ ነበር የሚባለው። አሁን ግን የሀገር ቅጽ ሆኗል። ብዙ ቱሪስቶች የሚመጡበት፣ ብዙ ዓለም አቀፍ ትልልቅ ተቋማት የመጡበት እንግዲህ እንደ ባንክ ኦፍ አሜሪካን ጭምር የዚህ ውድድር አጋር ሆነው በመስራት ላይ ይገኛሉ። ይሄ ውድድር እንግዲህ ከዓለማችን ትልቁ ይሆናል ብዬ ነው የማስበው። አሁንም ትልቁ ውድድር ነው። በጣም ትልቅ ለሀገር በተለይ በጣም ትልቅ ገጽታን የሚፈጥር ውድድር ስለሆነ በጣም ጥሩ ነው ብዬ ነው የማስበው። እጅግ በጣም አድርጌ ያመሰግናለሁ መሰረት። እንግዲህ ክቡራን ተመልካዮቻችን ከጀግኖ አትሌት መሰረት ደፋር ጋር ነበር ቆይታ ያደረግነው።